ስንፍናና ተስፋ መቁረጥ። ተስፋ መቁረጥና ስንፍና እጅግ ክፎች ናቸውና ከእነዚህ እንራቅ። ክፋታቸውስ ምንድን ነው ያልከኝ እንደሆነም እንዲህ ብዬ እመልስልሃለሁ። ተስፋ መቁረጥ የወደቀው ሰው እንደገና እንዲነሳ አይፈቅድለትም። ስንፍናም የቆመው ሰው እንዲወድቅ ያደርገዋል። ስንፍና ገንዘብ ያደረግናቸውን መልካም ነገሮች ከማሳጣቱም በላይ ሊመጡ ካሉ ክፉ ነገሮች እንዳንጠበቅ ያደርገናል። ስንፍና ከሰማያትም ቢሆን ይጥለናል። ቀቢፀ ተስፋም ወደ ክፋት አዘቅት እንድንሰጥም ያደርገናል። በእውነት በቀቢፀ ተስፋ ካልተያዝን ከጽኑ ክፋት መመለስ ይቻለናል። እነዚህ ሁለቱ ምን ያህል ኃይል እንዳላቸው ይበልጥ ታውቅ ትረዳ ዘንድ ምሳሌ ጠቅሼ ልንገርህን። መልካም፣ ዲያብሎስ መጀመሪያ ላይ መልካም ነበር። ከስንፍናና ከቀቢፀ ተስፋ የተነሳ ግን እንደገና የማይነሳ ሆኖ ወደ ክፋት ወደቀ። ዲያብሎስ ጥንቱ መልካም እንደነበር ሲናገር መጽሐፍ ቅዱስ እንዲህ ያለውን እናድምጥ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። መብረቅ የሚለው አገላለጽ ዲያብሎስ ከመውደቁ በፊት ምን ያህል ብሩህ ሕይወት እንደነበረውና በምን ያህል ቅጽበት እንደወደቀ ወደቀ የሚያመለክት ነው። ቅዱስ ጳውሎስ ደግሞ ተሳዳቢ አሳዳጅና ነውርን የሚያውቅ ሰው ነበር። ነገር ግን ቀናተኛ ስለነበርና ተስፋ ስላልቆረጠ ተነስቶ መላእክትን የሚተካከል ሆነ። ይሁዳ ሐዋርያ ነበር። ነገር ግን በስንፍና ምክንያት ጌታውን አሳልፎ ሰጠ። ፈያታዊ ዘየማን ደግሞ እንደዚያ ክፉ የነበረ ሰው ቢሆንም ቅሉ ተስፋ ስላልቆረጠ ሁሉንም ቀድሞ ገነት ገባ። ፈሪሳዊው ሰው ራሱን ከፍ ከፍ ያደርግ ስለነበር ከምግባር ማማ ላይ ወደቀ። ቀራጩ ግን ተስፋ ስላልቆረጠ ከፈሪሳዊው በልጦ ወደ ምግባር ሰገነት ወጣ። ስለዚህ ስንፍናንና ተስፋ መቁረጥን ከእኛ ዘንድ እናርቃቸው።